ልጄ እንግዲህ የልብ ችግር እንዳለበት ያወቅ ነው፣ በተወለደ በሀያኛ ቀኑ ያም የሆነው ቶታል ጠባ ሲል ጊዜ ወደ ሕክምና ጣቢያ ወሰድ ነው። ያኔ ችግሩ የልብ መሆኑ ተገኘ። ከዛ ጊዜ ጀምሮ ነው ክትትሉ ነው የጀመር እና ሁለት ዓመት አካባቢ ክትትል ስናደርግ ቆይተናል። ምንድነው ቤዚካሊ ችግሩ ስለማይጠባ ምግብም መውሰድም አቅም ስለሌለው ፊዚካሊ በጣም ሰውነቱ ከእድሜው እኩል አይደለም። አንድ እሱ ነው። ሁለተኛ ደግሞ የሚወስደው ምግብ በጣም በቀን አራት አምስት ጊዜ ያስመልሰዋል። በጣም ተደጋጋሚ የማስመልስ ባህሪ ያለው እና በጣም ነው የሚያስቸግረው መገባልህ። እና ለቤተሰብ በጣም ትልቅ ፈተና ነው የነበረው እና ለዚህ ልብ መካከል ክትትሉን ከጀመርን ጊዜ ጀምሮ በየጊዜው እየመጣን ቀጠሮ ይሰጠናል። በርካታ ሰው ነው በዚህ ችግር ላይ ያለው ህክምናውን ማግኘት በጣም ብዙ ወረፋ ይጠብቃል። ስለዚህ ቀጠሮም ረዘም ያለ ነው የሚሆነው ወይ ደግሞ ፈተናው ደግሞ እንደዛው። ምክንያቱም ቶሎ ውስጥ ካልታቀመ ያው በጊዜው ወረፋው ጠብቆ ካለው ከለ ሁኔታው ከኬዙ አንጻር ደርሶት እና ልክ ኦፕራሲዮን ተደርጎ ልቡ ከማስተካከል ስራ ከሰሩልን በኋላ ተነስቶ ይሮጣል፣ ይጫወታል። ትልቅ ለውጥ ነው ያመጣው። አመጋገቡም እንደዚያ አሁን እንደራሱ በፊት በግድ ነበረ እሱ፣ አሁን አምጡ ብሎ ነው የሚሰሚ መገበው። በዛ ላይ ምንም ብዙ ችግር የለበን ለልቡ ነው እንትን የሚለው። በፊት ተኝቶ ሲሰማ የነበረው ነገር በሙሉ አሁን የሚታይ ነገር የለም። እና አሁን ባለው ሁኔታ በጣም ጥሩ ሁኔታ ላይ ነው ያለው፣ ደህና ነው ብቻ አልሀምድሊላሂ። ከህፃንነቱን የጀመርኩት ከህፃንነቱን ማመላለስ የጀመርኩት ብቻ አልሀምድሊላሂ። አሁን ተደርጎለት ምንም ከአሁን በኋላ ምንም ይሆናል ብዬ እንትን አይደለም አልሀምድሊላሂ ነው የሚያለስ። በቃ ቶሎ ቶሎ የምቱ እንትን ይላል ሲሮጥም ያለው ነገር በጣም ሰጋ ነበርኩኝ ሁሌም ማለት ግን፣ ከአሁን በኋላ ደግሞ እንሻላህ አላህ ሰበብ ያርግለት ነው የምለው። አሁንም ጥሩ ነው ብቻ። በጣም ነበረ በፊት ማስ የምጨነቀ የነበረው በቃ ከወራቤ ጀምሮ ነው ወደ አዲስ አበባ እንትን ያልኩት እና አሁን እዚህ አዲስ አበባ ከገባውኝ በኋላ ብቻ መድኃኒቱንም ሲወስድ ምናምን በጣም ደህና ነው። በጣም ደውጣለሁ። እንግዲህ ያው አሁን ደግሞ ተደርጓል። ምንድ ላይ ነው የምለው እድሎም ደርሶት መደረጉ ለእኔ ትልቅ መታደል ነው ነው የምልህ። አንድ ሁለት ዓመት ሁለት ዓመት ከምናምን ከጀመርኩት አዲስ አበባ ላይ ማለት ነው። ብቻ በሁለት ዓመት ደግሞ አላህ ያለቀን ደግሞ ደርሶ ተደርጓል። አይ ጥሩ ነው፣ ደህና ነው። እንዲህ ተደርጎ ቆሞ መሄዱ በራሱ ለእኔ ትልቅ ነገር ነው። በቃ በጣም ነው የማመሰግናቸው። በጣም አላህ ይስጥልኝ ነው ለህክምና መጣ ነው ደዚ ሁ ለህክምና እሷ ስላመማት ወደዚህ መጣ። የልብ ክፍተት ተብሎ ተመርምራ ወደዚህ ወደ ከዘውዲቱ ወደ ዘውድቱ ተጣፈልን። ከዛ ከዘውዲቱ ወደዚህ ተጣፈ። ከዛማ እዚህ መጣ። አሁን ሁለት አመት ጨርሰ ወደ ሶስተኛ ወረ አመት ነው። አሁን ደህና ናቸው። አሁን እየተሻሽላለች። አሁን በፊት መንገድ ሄዳች አትገባም። ትምህርት ቤት ስትሄድ ትደግማለች፣ መንገድም ችላ አትሄድም። አሁን ግን ከዚህ ከመጣች አሁን መኪና አሁን፣ እግዚአብሔር የተመሰገነ ይሁን። አሁን ምንም ለውጥ እያለ ነው። አሁን በፊት ስታኛም ያፍናታል፣ ሌሊት መተኛት አይችልም። አሁን ግን ያው ደህና ናት። አሁን እንደፈለገች ሄዳ ትገባለች፣ ትምህርትም ትሄዳለች። ደህና ናት አሁን በልጅ ጉዳይ በጣም አመሰግናቸው በጣም በቃ። እኔ እንጃ ከአላህ በታች ትልቅ ሰበብ ነው የሆኑልኝ። አላህ እጀዛቸውን ይመልስ፣ ያው ብድር ከፋዮቹ ነውና አላህ ትልቁም ብድራቸውን ይመልስ። በጣም በጣም ከጠበኩት በላይ ነው። በቃ ምን ብዬ ቃላቱ ላይ ያጥረኛል ወላሂ እና በጣም እንጃ አላህ እጀዛ ይክበል ነው የምለው ሌላ ምንም መለ እኛ በተቻለ ህክምናው ብትከምንን ጥሩ ነው፣ ደስ ይለናል ማለት ነው። መዳነት እንፈልጋለን። መዳነት ሰው ስድን ሁሉ ነገር የፈለገውን ይሰራል የፈለገውን ያደርጋል። መዳን፣ ጤንነት ዋና ጤንነት ስለሆነ ለሁሉም፣ እንኳን ለአውሬም ጤንነት ሲሆን ነው ደግ ነገር የሚሆነው ማለት ነው። ስለዚህ ደስ ይለናል ብትታከምና መድኃኒቱን ብታገኝና ሁሉ ነገር ደህና ብትሆንልን ደስ ይለኛል ማለት ነው። በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል ተገኝተን ያነጋገርናቸው ቤተሰቦችን ድምፅ ነበር ቀደም ብለን የሰማነው። ከልጆቻቸው የልብ ህመም እኩል ልባቸው አብሮ የተሰበረ ቤተሰቦች ላገኙት አገልግሎት ለልጆቻቸው መዳን ምስጋናን ሲያቀርቡ ነበር። በዛሬው ለጤናችን ሰዓት ስለ ማዕከሉ በስፋት እናነሳለን። አቶ ህሩይ አሊ በኢትዮጵያ ልብ ህሙማን ህጻናት መርጃ ማዕከል ዋና ስራ አስኪያጅ ናቸው። ከጣቢያችን ጋር በነበራቸው ቆይታ ማዕከሉ ዕለታዊ እንዲሁም ሳምንታዊ አገልግሎት ች እየሰጠ መሆኑን ገልጸው ቀዶ ህክምና የሚያደርጉ ታካሚዎችን ከህክምናው በፊትና ከህክምናው በኋላ ክትትል እንደሚደረግላቸው አንስተዋል። በየሳምንቱ ኦፕነር ሰርጀሪም፣ ኢንተርቬንሽን ወይም በዚህ በደም ስር የሚሰጠው የህክምና እየተሰጠ ይገኛል። እለት ተዕለት የተመላላሽ ክፍሉ ይሰራል። ድህረም ቅድመም ኦፕራሲዮን ታካሚዎቻችንን እያንዳንዳቸውን እንከታተላለን። የእኛ በፈረንጆቹ ቀን አቆጣጠር ስለምንቆጠር የ2024 ዳታ ወስድልሽ በ2024 ተመላለሽ ክፍላችን 12ሺ 160 በላይ ሰዎችን አገልግሏል። በአንድ ዓመት ውስጥ በኦፕራሲዮኑ እና በኢንተርቬንሽኑ ከወሰርኩልሽ ደግሞ ወደ 669 ኦፕራሲዮን በሁለቱም በኦፕነር ሰርጀሪም በካቴተራይዜሽኑን በኩል አድርገናል ማለት ነው። አንጻራዊ ባህል የሆነ መልኩ ስትወስዱ ትልቅ እንቅስቃሴ ይሆናል። አሁን ችግር የሚገጥመን የት ነው? ካለው የችግሩ ስፋት አንጻር ስትመጪ ኢትዮጵያ ወደ 120 ሚሊዮን ህዝብ አላት፣ ነው ያለው ዳታ የሚያሳይ ኢንፎርሜሽን። በውጭ ሀገር በተጠኑ ጥናቶች በእንዲህ አይነት የሰው ቁጥር ያለው ሀገር ቢያንስ 12 እንዲህ አይነት ሆስፒታል ያስፈልገል፣ እኛ አንድ ብቻ ያለ። ይሄ ዳታ በቂ ነው ምን ያህል እጥረት እንዳለ። በጣም ቢበዛ አንድ ሶስተኛውን የሆስፒታሉ አቅም እየተጠቀምነው እየሰራ ለምንድነው አንድ ሶስተኛው ብንጠቀም ወደ 700 ብንሰራ እንደ እንደማለት ነው። 700 ስንሰራ በአመት ግን ሪፈራል ወደ 1350 እየተከፈለ ነው አዲስ ይሄ ደግሞ ሌላ ማስረጃ እየሰጦች ነው ምን ያህል አቅርቦት እና ፍላጎቱ ምን ያህል እየተራራቀ እየሄደ እንደው ማዕከሉ ስራውን በስፋት እንዳይሰራ ያደረጉት የተለያዩ ምክንያቶች ቢኖሩም በዋናነት ግን በሁለት እንከፍላቸዋለን ይላሉ አቶ ህሩይ የአቅርቦት እና የገንዘብ እጥረት በሚል በሁለት ነገር እንክፈለው። አንዱ ሀገር ውስጥ ሊገኙ የሚችሉት በጣም ጥቂት የሆኑ አላቂ እቃዎች አሉ፣ መድኃኒቶች አሉ። ሌላ ደግሞ ተጓዳኝ አቅርቦቶች አሉ። ሁሉም ጀነሬተር ይፈልጋሉ፣ ነዳጅ ይፈልጋል፣ ኦክሲጅን ሜዲካል ኤር ይፈልጋል፣ ኦክሲጅን ይፈልጋል። ታካሚው ኤሌክትሪክ ሳፕላይ ያለ፣ ውሃ ሳፕላይ ያለ፣ ሌሎች የሰራተኛው ደሞዝ አለ። እነዚህ ሁሉ ለመሸፈን አቅም ያስፈልጋል። ይህንን አንዱ በገንዘብ አገር ውስጥ ያሉትን ልንገዛ የምንችላቸውን አንዱ ትልቁ ሊሚቴሽን የገንዘብ አቅም ነው ብለን እንወስዳለን። ሁለተኛው ደግሞ አብዛኛው ከህክምናው ጋር የተያዙ ከዚህ ከልብ ህክምና ጋር የተያዙት እቃዎች በአብዛኛው ኢትዮጵያ ውስጥ ወደ አይካንሲ ወደ ሰማንያ ፐርሰንት አካባቢው አይገኝም። ሶ ሁሌ ከውጭ መፈለግ አለብን ማለት ነው። አገር ውስጥ ያለውን እቃዎች መግዛት ያልቻለ ድርጅት ከውጭ ደግሞ እያመጣ ይሰራል ሊባል አይችልም በተለይ ኮንቲኒስ በሆነ መልኩ ስለዚህ እነዚህን የበጎ አድራጎት የህክምና ቡድን አንዱ የምንፈልጋቸው ለዚህ ነው ጥቅማቸው ምንድን ነው ፔሸንት ይሰሩልሻል ኖሌጅ ኤንድ ስኪል ትራንስፈሩ አለ እነሱ ደግሞ ለእኛ ተጨማሪ እቃዎች ይዘውልን ይመጣሉ ኮንሱመርሳን ፋርማስቲካል ሶ እነሱ ሰርተው ጥለውት የሄዱትን የእኛ ሎካል ቲም እየሰራበት ይጠብቃል የሚቀጥለው የሚመጣ ከዚህ ጎን ለጎን ደግሞ በራሳችን ግንኙነቶች ደግሞ ውጭ ዶነርስ በመፈለግ ደግሞ እቃዎቹ ቀጥታ ተገዝቶ እንዲመጡልን እናደርጋለን ማለት ነው። እየተሰራ ያለው በዚህ መልኩ ነው። በእነዚህ ምክንያት አንድ ሶስተኛ አቅሙ ብቻ ነው። በተለያዩ ጊዜያት ወደ ሀገር ውስጥ የሚመጡ የውጭ ሀገር ሐኪሞች በማዕከሉ አገልግሎት እንደሚሰጡ የገለጹት አቶ ህሮይ ከእርሳቸው ጋር ቃለመጠይቅ ባደረግንበት ረቡ እለት ከሳውዲ በመጡ ሐኪሞች አርባ ዘጠኝ የሚሆኑ ታካሚዎች ሕክምና ማግኘታቸውን አንስተው እስከዛሬ አርብ ድረስ ደግሞ ቁጥሩ ከፍ ሊል እንደሚችል ነግረውናል። ቅዳሜ የጀመረ አንድ ከኪንግ ሰልማን ሂዩማኒታሪያን ኤድ ኤንድ ሪሊፍ ሴንተር የሚባል ይመጣለ። ቅዳሜ ዕለት የጀመር እንግዲህ ሶስት ቀኑ ነው። አሁን እናንቺ ስንነጋገር ወደ አርባ ዘጠኝ ሰው ሰርተዋል። እንግዲህ እስከ አርብ ይሰራሉ፣ ወደ መቶ ሰው ይሰራሉ ብለን እናስባለን። እቃ ይዞ መጥተዋል። ኖሌጅን ስኪል ትራንስፈር አድርገዋል። ፔሽንቶቹ እየታከሙ እና ሌሎችንም እንደዚህ ፓርትነሮች አሉ። አሁን ከነዚህ ሲወጡ ቀጥሎ ደግሞ ከጣሊያንም ይመጣለ። ይሄ እንዳለ ሆኖ ይሄ ግን እንደ ሀገር ረጅም ርቀት ይዞ የራሳችንን የሰው ሀይል የራሳችንን ሆስፒታል በመገንባት ምንም ይገባኛል። የልብ ህክምና ናቹራሊ በጣም ኤክስፔንሲቭ በጣም ውድ የሚባል የህክምና እንትን ግን መአት ደግሞ ጥናቱም የሚያሳየው በጣም ብዙ ሺህ በዓመት እንደሚወለዱ ነው። ከዚህ ጋር ከተወለዱም በኋላ የሚመጣ በሽታ ጋር በተያዝም ብዙ ነው። ሶ ልንተዋ፣ ተባብረን አንድ ላይ ሆነን ይህንን የተሻለ ደረጃ ማድረስ ግድ ይላል። ማዕከሉ የህክምና አገልግሎቱን በነፃ እንደሚሰጥ የሚታወቅ ነው። ለማዕከሉም ድጋፍ በተለያዩ መንገዶች ከማህበረሰቡ የሚሰበሰብ መሆኑን አቶ ህሩ ይናገራሉ። ከእነዚህ መንገዶች መካከል የ67 አስር የአጭር የጽሁፍ መልእክት አንዱ ነው። የድጋፍ መቀበያ ቁጥር ግን አሁን ላይ በከፍተኛ ሁኔታ መቀዛቀዙን ዋና ስራ አስኪያጁ ነግረውናል። ሌሎች በ2024 እንዳልሹ በጣም ቡም አድርጎ ነበር፣ ገቢውንም እናየው ነበር በ6 ሰዓት 10 በኩል የሚሰባሰብ ያ አንዱ የሆነበት ምክንያት እንደምታውቂው የእናንተ ተቋሞች የነበራቸው እርዳታ፣ የሚዲያ ተቋሞች የነበራቸው እርዳታ በጣም ብዙ የአየር ሰዓት በዶኔሽን አግኝታል። እንደምታውቂው የኤርታይም በጣም ውድ ነው ማስታወቂያ ለማስተላለፍ፣ እኛ ደግሞ ከፍለን ማስተላለፍ አንች አንድ ብርም ካገኘን ወደ ቤኔፊሺሪ ወደ ወደ ልጆቹ እንዲሄድ እንፈልጋለን። ወደ ያገኘነውን በ2024 ያገኘ የነውን አየር ሰዓት ወደ ገዛው ስንቀይረው ከ16 ሚሊዮን ብር በላይ ይበልጣል። ሶ ያ ዶኔሽን ስለተሰጠንና ማስታወቂያዎቻችን ማስነገር ስለቻለና ህብረተሰቡ ጋር መድረስ ስለቻልን አሁን 2024 ላይ በፈረንጆቹ አቆጣጠር ብዙ ሚዲያ ፕሮዳክቶቻቸውን ለእኛ በኮርፖሬት ሶሻል ሬስፖንሲቢሊቲ መሰረት ስለሰጡንና እኛ ማህበረሰቡ ጋር እንዲደርስ ስላደረጉን ብዙ ሰው 67 አሰር ዶኔት ያደረገ አሁን ደግሞ ያንንም ጥረት እያደረግን ነው። ግን በ2004 ሌቭል ልክ አደለም እያገኘ ነው ያለ ሶ በዚህ አጋጣሚ ያንቺንም ተቋም የሌሎቹንም በዚህ አጋጣሚ የአየር ሰዓት ጥቂት፣ አንድ ደቂቃ፣ ሁለት ደቂቃ፣ አንድ ደቂቃ የአየር ሰዓት በመመደብ እና ፕራይም ታይም ላይ እንዲህ አይነት ማስታወቂያዎች እንዲተላለፉ በማድረግ ማህበረሰቡ የበለጠ ግንዛቤ እንዲኖረው እና ልጆቹን እንዲያስታውስ 67 ስ ላይ ዶኔት እንዲያደርግ እንዲያደርግልን ነው። ካለፉት 17 ዓመት እንደውም ከዛ በላቅ ሲያደርጉ የነበረው ለድርጅቱ ሲያደርጉ የነበረውን ድጋፍ አሁንም አጠናክረው እንዲቀጥሉ እና የአየር ሰዓቱን በመስጠት የበለጠ ድጋፍ እንዲያደርጉ እና ማህበረሰቡ ጋር እንዲደርስ እንዲያደርጉ በዚህ አጋጣሚ ጥሪ ነው። በማዕከሉ ዛሬ ላይ ከሰባት ሺህ በላይ የልብ ህመም ታካሚዎች ህክምና ለማግኘት ወረፋቸውን እየጠበቁ እንደሚገኙም ሰምተናል። የኢትዮጵያ ልብ ህሙማን ህፃናት መርጃ ማዕከል የዛሬ 36 ዓመት የተመሰረተ ለትርፍ ያልተቋቋመ ድርጅት ነው።